በንቅናቄ መድረኩ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የኢፍድሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ የክልሉ ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት ተገኝቷል የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የጽዱ ኢትዮጵያ በተጀመረ በአጭር ጊዜ ውስጥ ተጨባጭ ለውጥ መምጣቱን በመጠቆም ህዝቡ የጀመራቸውን መልካም ስራዎች ባህል ማድረግ እንደሚገባውም ገልጿል ጽዱ ኢትዮጵያ ባህል እናድርግ በሚል መሪ ቃል ዛሬ አባሳ ላይ ጀምረናል። የተጀመረበት ዋናው ምክንያት በተለያዩ ምክንያት የሚፈጠሩ ቆሻሻዎችን ማህበረሰቡ ተደራጅቶ አካባቢውን በማጽዳት አካባቢያችን ጽዱ ማድረግ እንችላለን የሚልና ና ጽዱ ኢትዮጵያ ተብሎ ባለፈው ጊዜ የታወጀው በርካታ ፓኬጆች ያሉበት ነው። እነዛን ተግባራዊ በማድረግ በሚመች አካባቢ መኖር እንችላለን የሚል ሀሳብ ተይዞ ነው። ባለፉት ጊዜያትም አካባቢያችን ጽዱ ለማድረግ በርካታ ስራዎች እየተሰሩ ቆይተዋል። የሚወጡ ቆሻሻዎችን ከቤተሰብ ጀምሮ ከበራፍ ጀምሮ እስከ ማህበረሰቡ የሚጠቀምባቸው የጋራ መንገዶችና ሜዳዎች አካባቢ ድረስ በማጽዳት እንደምታዩት ዛሬም ዞር ዞር ብላችሁ እንዳያችሁት የከፋ ቆሻሻ እየወጣ አይደለም። ርዕሰ መስተዳድሩ አክለውም አካባቢ መጠበቅ ጠቀሜታው ዘርፈ ብዙ በመሆኑ አረንጓዴ አሻራን በማኖር ጽዱ ሀገር መገንባት እንደሚገባም ጠቁሟል። አካባቢያችንን እኛ ራሳችን መጠበቅ እንችላለን። ስንጠብቅ እያንዳንዱ ቤትና ደጃፍ የቤቱ ባለቤትና ቤተሰብ በጋራና በተናጠል ተደራጅተው በሚያደርጉት ስራ መጠበቅ አለበት። ከነሱ ያለፈ ክፍት ቦታዎች፣ መንገዶችና የጋራ ቦታዎች ላይ እንደዚሁ በተመረጡ ቀናት በጋራ ወጥተን በምንሰራ በትንሽ ስራ በቀላል ስራ የተመቸን አካባቢ መፍጠር እንችላለን የሚል ሀሳብ ነው ያለው። እንደሚቻልም አረጋግጠናል። አዋሳ ጽዱ ነው። ሁልጊዜ ይሄ ጽዳቱ ተጠብቀው እንዲቀጥል ጽዱ ኢትዮጵያ ባህል እናድርግ ስንል ደግሞ አዋሳ ብቻ ሳይሆን ሲዳማ ክልል ያሉ አካባቢያችን ሁሉ ከተማም ገጠርም የሚመለከት ስለሆነ ሁላችንም አካባቢያችንም በተደራጀ ሁኔታ ከራሳችን ኃላፊነት ጀምሮ የጋራ ኃላፊነትም ልንወጣ ይገባል የሚል መልእክት ነው ያለን። የኢፌዴሪ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ እንዳሉት የጽዱ ኢትዮጵያ ፕሮግራም ለቀጣይ ስድስት ወራት በአምስት የብክለት አይነቶች ላይ መሰረት በማድረግ እንደሚሰራ ገልጿል። በዚህኛው ወር የፕላስቲክ ብክለትን መከላከል ላይ ትኩረት ያደረገ ነው። በሚቀጥለው ወር የውሃና የአፈርን ብክለት፣ የአየር ብክለት፣ የድምጽ ብክለት፣ የደረቅ ቆሻሻ አያያዝ ጋር ተያያዘ እንዲሁም ደግሞ የአካባቢና ማህበራዊ ተጽዕኖ ግምገማ ላይ ትኩረት የሚያደርግ የስድስት ወር ጉዞ ነው የሚኖረን። በዚህ ስድስት ወር ውስጥ ሁሉም ኃላፊነቱን በመወጣት የራሱን አስተዋጽኦ እንዲያደርግና ጽዱ የሆነችን ኢትዮጵያ፣ ጽዱ የሆነች ሲዳማ፣ ጽዱ የሆነችን ሀገር ለትውልድ እንድናስተላልፍ አደራ ማለት እፈልጋለሁ። በሁለተኛው የጽዱ ኢትዮጵያ መርሃ ግብር በሀገር አቀፍ ደረጃ ከ15 ሚሊዮን በላይ የ የህብረተሰብ ክፍሎችን ተጠቃሚ እንደሚያደርግም ገልጸው ለውጤታማነቱ የህብረተሰቡ ሚና ትልቅ እንደሆነም ዳይሬክተሯ አክለው ገልጿል። አረንጓዴ አሻራዎችና አጠቃላይ ደግሞ ስድስት ወሩን በሙሉ ብክለትን የመከላከል ንቅናቄዎች የሚደረጉ ይሆናል። በዚህ ንቅናቄ አስራ አምስት ሚሊዮን ህዝብ ተደራሽ እናደርጋለን ብለን በእቅዳችን ይዘናል። ሁሉም ክልሎች ደግሞ የየራሳቸውን ድርሻ ይወስዳሉ ማለት ነው። ይህንን ብክለት የመከላከል በክልል ደረጃ የመንግስት ተቋማት ብቻ ሳይሆን የህብረተሰቡ፣ የተማሪዎች፣ የመምህራን፣ የአገር ሽማገሌዎች፣ የሃይማኖት አባቶች ሁሉም ኃላፊነታቸውን እንዲወጡ አደራ ማለት ፈልጋለሁ። የሲዳማ ክልል ደና አካባቢ ጥበቃ ና የአየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ሽታዬ ዩመራ የጽዱ ኢትዮጵያ ፕሮግራም የታለመለትን ዓላማ እንዲያሳካ የግንዛቤ ማስጨበጫ ላይ የሚሰሩ ስራዎች እንዳሉ ሆነው የወጡ አዋጆችና ደንቦችን የማስፈጸም ስራዎች እንደሚሰሩም ገልጿል። ይህንን ሐይቅ መጠበቅ ያለበት ያው ቅድም እንዳነሳው ኮሚኒቲ ነው ህዝቡ ነው። መንግስትም እንደ መንግስት እንደዚህ አይነት ነገሮችን ያው ስንሰራ ስንከላከል ነው የቆየ ነው። አሁንም በዚህ አመት ቅድም እንዳያችሁት ያው ዛሬም የጽዳ ዘመቻ ያደረግነው ሐይቁ ዳር ስለሆነ እሱን አጠናክረን የምንሄድበት ነገር ነው ያለው። በተለይ ከሐይቁ ጋር የሚያያዙ አንዳንድ ብክለት መነሻ የሆኑ ፋብሪካዎች አሉ። ከነሱ ጋርም በኔጎሽሽን እየሰራን ያለንበት ሁኔታ ነው የነበረውና በአጠቃላይ በአገር ደረጃም የወጡ ሕጎች በጣም ጠንካራ የሆኑ ሕጎች አሉ። በዚህ አመት ግንዛቤ እንሰጣለን እናስተምራለን። ያው ስቴፑን ጠብቀን ህግ ህጉን አፕላይ እናደርጋለን። ህግን የሚተላለፍ ካለ መመሪያ የሚተላለፍ ካለ በህግ የሚጠየቅበት ሁኔታ ነው በዚህ አመት የምንሰራው። የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞና የፌዴሬ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ በተገኙበት በሐዋሳ አሞራ ገደል የችግኝ ተከላ ተካሂዷል። የመርሃ ግብሩ አካል በነበረው የውይይት መድረክ ከተለያዩ አካላት የተውጣጡ ባለድርሻ አካላት በጉዳዩ ዙሪያ መክረውበታል። ባለፉት ስድስት ወራት በክልሉ በጽዱና አካባቢ ጥበቃ ስራዎች ላይ አመርቂ ውጤት ማስመዝገብ ለቻሉ አካላትም እውቅና ተሰጥቷቸዋል።